ሰላም ጤና ይስጥልኝ። ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። በመቀሌ ከተማ በወጣው የባጃጅ እንቅስቃሴ የማገድ ህግ ስራ ያጣው ወጣት ባጃጁን በቤንዚን ማቃጠሉ ተሰማ። በትግራይ ክልል መቀሌ ከተማ በትግራይ ክልል ጊዜያዊ አስተዳደር ከነሐሴ 16 2017 ዓ.ም የአሸንዳን በዓል አስመልክቶ በወጣው የጎዳና ህግ መሰረት በመቀሌ ከተማ ያሉ ባጃጆች ወደ ከተማ እንዳይንቀሳቀሱ የሚያግድ መሆኑና በዚህም የባጃጅ ባለቤቶች እና ሹፌሮች ሰላማዊ ሰልፍ ሲያካሂዱ እንደነበር መዘገባችን የሚታወስ ነው። ነገር ግን ይህንን ሰላማዊ ሰልፍ ህጉን በማስቀየር ረገድ ያመጣው ለውጥ ባለመኖሩ ስራ በማጣት ተስፋ የቆረጠው አንድ ወጣት ወደ ዛሬ መስከረም 23 2018 ዓ.ም በሚያነጋው ከሌሊቱ አምስት ሰዓት ላይ በባጃጁ ቤንዚን በማርከፍከፍ እሳት አያይዞ እያቃጠላት ቁጭ ብሎ ሲመለከታት እንደነበር ተገልጿል። በአካባቢው የነበሩ ሰዎች እሳቱን ለማጥፋት የተቻላቸውን እንዳደረጉም ተገልጿል። የትግራይ ወጣት ሰርቶ ለመብላት ወጥቶ ለመግባት የማይችልበት የህወሓት አመራሮችና ጀነራሎች ደግሞ በህግና ሰራዊት ከለላ ተደግፈው የወርቅ ዘርፊያ የሚያካሂዱበት ስርዓት አልባ ጊዜያዊ አስተዳደር መኖሩን ማሳያም እንደሆነ በርካቶች እየገለጹ ይገኛሉ። የህወሀት ታጣቂዎች ከነትጥቃችን ትግራይ እንድንገባ ቦታ ከለቀቁልን ለመደራደር ዝግጁ ነን ሲሉ የትግራይ የሰላም ሀይል አዛዥ ጀነራል ገብረ እግዚአብሔር በየነ በቅጽል ስማቸው ወዲያን ጥሩ ገለጹ። ጀነራል ገብረ እግዚአብሔር በየነ ወይም በቅጽል ስማቸው ወዲ አንጥሩ በሓራ መሬት ላይ ባሉት የትግራይ የሰላም ኃይሎች ዙሪያ በሰጡት ቃለ ምልልስ በአፋር ላይ የደረሰባቸው ጥቃት ካለ ተጠይቀው፣ ህወሓት በአፋር ህዝብ ላይ ለሰላሳ ዓመታት ባጠፋው ጥፋት ምክንያት ህወሓት አፋርን ሰላሳ ዓመታት ሙሉ ሲያጠቃ ነበር እዚህ መሆናችሉም በማለት አለመግባባት እንደነበርና ህወሓት ሁሉንም ህዝብ በመበደል ላጠፋው ጥፋት ተቀጪ እኛ ሆነናል። ነገር ግን ከአፋሮች ጋር በተደረገው መግባባት አሁን አስተማማኝ ሰላም ተፈጥሯል በማለት ገልጸዋል። ከህወሓት ታጣቂዎች ጋር በማይማዶ የሚባል ከባድ ቶክስ ተከፍተው በርካታ የህወሓት ታጣቂዎች መሞታቸውና መቁሰላቸውም ገልጸዋል። ጀነራሉ የትግራይ ክልል ጊዜያዊ አስተዳደር ትጥቃችሁን ፈታችሁ ወደ ቀያችሁ ተመለሱ የሚል ጥሪ አድርጓልና ስለዚህ ምን ምላሽ አላችሁ ተብለው የተጠየቁት የትግራይ የሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ የህወሓት ታጣቂዎች ከነ ትጥቃችን ትግራይ እንድንገባ አንዳንድ የትግራይ አካባቢዎች ከለቀቁልን እኛም ትግራይ ላይ ሆነን ለመደራደር ዝግጁ ነን ሲሉ አስታውቀዋል። ይህ ካልሆነ ግን ከትግራይ ክልል ውጭ ሆነን የምናደርገው ድርድር የለም ሲሉም አስታውቀዋል። የትግራይ የሰላም ኃይል ትግራይ ላይ መንግስት የለም ብሎ እንደሚያምንና ሰላምን የሚያረጋግጠው በኃይል መሆኑንም አስታውቀዋል ጀነራሉ። መረጃው የላንዳ ሪፖርት ነው። ከተያዘው ወር ጀምሮ ተግባራዊ ይደረጋል የተባለው አዲሱ የመንግስት ሰራተኞች የደሞዝ እርከን ይፋ ሆነ። የፌዴራል ሲቪል ሰርቪስ ኮሚሽን ከተያዘው መስከረም ወር 2018 ዓ.ም ጀምሮ ተግባራዊ ይደረጋል የተባለውን አዲሱን የመንግስት ሰራተኞች የደሞዝ እርከን ይፋ አድርጓል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሞክሪያ ኃይሌ ለመንግስት ሰራተኞች የተደረገው የደሞዝ ማሻሻያ ከዚህ ወር ጀምሮ ተግባራዊ ይደረጋል ሲሉ መናገራቸው ተዘግቧል። ከዚህ ቀደም መንግስት ለመንግስት ሰራተኛው የደሞዝ ጭማሪ ማድረጉን ባስታወቀበት ወቅት የመጀመሪያው ዲግሪ ተመራቂ መነሻ ደሞዝ ከ6940 ብር ወደ 11500 ብር እንደሚሻሻል ማስታወቁ ይታወሳል። የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 12 ቀን 2017 ዓ.ም ባወጣው መግለጫ መንግስት የዜጎችን የኑሮ ሁኔታ ለማሻሻል የሀገር አቅም የሚፈቅደውን እርምጃ እየወሰደ ይገኛል ሲሉ አስታውቀው ነበረ። የመንግስት ሰራተኛ ያለውን የኑሮ ውድነት ተቋቁሞ ለመላው የንግዱ ማህበረሰብ ተገቢውን አገልግሎት ሲሰጥ የቆየ የህብረተሰብ ክፍል ነው ያለው ኮሚሽኑ፣ በዚህም ለመንግስት ሰራተኛው ተጨማሪ የደሞዝ ማሻሻያ ለማድረግ መንግስት መወሰኑን አስታውቆ ነበር። የደሞዝ ማስተካከያው ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅ ያስታወቀው የኮሚሽኑ መግለጫ፣ ይህም ለደሞዝ የሚወጣውን ጠቅላላ ዓመታዊ የመንግስት ወጪ 560 ቢሊዮን ብር እንደሚያደርሰውም ተገልጿል። በሶማሌ ክልል ካሉ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መመረቁን ጠቅላይ ሚኒስተር ዶክተር አብይ አህመድ አስታወቁ። በተመሳሳይም በአመት 1 ነጥብ 33 ቢሊዮን ሊትር የማምረት አቅም የሚኖረውን ሁለተኛው ዙር መጀመሩን ጠቅላይ ሚኒስተሩ በማህበራዊ ትስስር ገጻቸው አስፍረዋል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖረዋል። ከሁሉም በላይ ፕሮጀክቱ የጋዝ ማምረቻ ብቻ አይደለም። ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል። ለሀይል ማመንጫና ለክሪፕቶ ማይኒንግ ስራዎቻችን አስፈላጊ የሆኑ ግብዓቶችን ያቀርብልናል። አሁን በሶማሌ ክልል የጀመርናቸው ናቸው። ከተያያዥ መሰረተ ልማቶች ግንባታ ጋር በአጠቃላይ ወደ አስር ቢሊዮን ዳላር ዋጋ ያላቸው ሜጋ ፕሮጀክቶች በተገቢ ክትትል እስከ መጠናቀቂያቸው ይደርሳሉ። የጀመርነውን ለመጨረሽ እንደመጨረሽ፣ ሁልጊዜም በጥናት እንደሰራ ነው ሁሉ ተጠናቀው ለአገልግሎት ይደርሳሉ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ላይ፣ የዩክሬን ልሂቃን እየተዋጉ አይደለም ሲሉ ቪላድሚር ፑቲን ገለጹ። የሩሲያው ፕሬዝዳንት ቪላድሚር ፑቲን በዩክሬን ያለው ግጭት በሌሎች እጅ ወደ አውዳሚ መሳሪያነት ባይቀየር ኖሮ ሊወገድ ይችል ነበር ሲሉ አስታውቀዋል። ሁሉም የኔቶ ሀገራት ከሩሲያ ጋር ጦርነት ላይ ናቸው። በዩክሬን ያለውን ጦር ለመደገፍ በአውሮፓ ልዩ ማዕከል ተቋቁመዋል ሲሉ መናገራቸው ስፑትኒክ ዘግቧል። ዩክሬን የድርድር ጠረጴዛው ላይ ለመቀመጥ ጥንካሬ እንደምታገኝ ተስፋ አደርጋለሁ ያሉት ቪላዲሚር ፑቲን በዩክሬን ያሉ ልሂቃን እየተዋጉ አይደለም፣ ዜጎቻቸው ወደ እልቂት እየላኩ ነው ብለዋል። በሰው አልባ አውሮፕላኖች ማለትም ድሮንስ ማዕበል ምክንያት ጀርመን የሙኒክን አውሮፕላን ማረፊያዋን ዘጋች። በአውሮፓ ምድር ስጋቱ መቀጠሉን የሚያሳይ ድርጊት ሲሆን በጊዜያዊነት አየር መንገዶች ስራቸውን እንዲያቆሙ እያስገደዳቸውም ይገኛል። በውል ምንነታቸው ያልታወቁ ድሮኖች በአውሮፓ አቪዬሽን ዘርፍ ላይ ያሉታዊ ጫና እየፈጠሩ መሆኑንም ያስገነዝባል በሙኒክ በጥቅሉ 17 በረራዎች እንዲሰረዙ ሲያደርግ 3000 የሚሆኑ ተጓዦች ላይ ጫና ፈጥሯል 15 በረራዎች ደግሞ ወደ ተለያየ የጀርመን ከተሞችና ጎረቤት ሀገሮች አቅጣጫ እንዲቀይሩም ተደርገዋል ወደ ሙኒክ መድረስ የነበረባቸው አውሮፕላኖችም ወደ ፍራንክፈርት ስቱትጋርትና ኑርንበርግ የጀርመን ከተሞች አቅጣጫ እንዲቀይሩ ተደርገዋል ወደ ጎረቤት ቤት ሀገር ኦስትሪያ ቬናም እንዲያቀኑም ተደርገዋል። አየር መንገዱ በአፋጣኝ ዳግም የሚከፈት መሆኑ ቢገለጽም ተጓዞች እንግልት ላይ ናቸው ተብሏል። ሉፍታንዛ 19 በረራዎች ተሰርዘውብኛል አሊያ ማቅጣጫ እንዲቀይሩ ተደርገዋል፣ በሚልም ማረጋገጫ መስጠቱም የጉዳይን አስፈሪነት ይጠቁማል። ፖሊስ የድሮኖችን ምንነት ለመለየትና መነሻቸውን ለማወቅ ምርመራ ላይ ይገኛል። ወታደራዊ ሄሊኮፕተሮች ተመድበው ስራ ላይ ቢሆንም እስካሁን የበራሪዎችን አይነትና ቁጥር መለየት እንዳልተቻለ ግን የፖሊስ ቃል አቀባይ ይፋ አድርገዋል። ድርጊቱን ከሩሲያ ወታደራዊ ትንኮሳ ጋር ለማስተሳሰር የሚፈልጉ ኃይሎች ቢኖሩም ሞስኮ ጉዳይ ላይ እጇ እንደሌለበት ደጋግማ ታስረዳለች። በዴንማርክ፣ ኖርዌይ፣ ፈረንሳይ፣ ፖላንድ፣ ኢስቶኒያ፣ ሩማንያ እና ሌሎች የአውሮፓ ከተሞች ድሮኖች መታየታቸው አህጉሩ እንዳይረጋጋ ሆኗል ተብሏል። የቬንዙዌላ መከላከያ ሚኒስተር አሜሪካ ዳር ድንበሬን እየጣሰች ነው በሚል ወቀሰ። ካራካስ ዋሽንግተን ጀቶቿን በማሰማራት አልፋ ወደ ድንበር እየገባች ነው፣ ይህም ህገወጥ እንቅስቃሴ ነው በሚል ብትከስም፣ የትራምፕ አስተዳደር ግን የኒኮላስ ማዱሮ መንግስት የእጽ ዝውውር ንግድ ላይ ነው በሚል እርምጃውን በአዎንታዊ መንገድ ይመለከተዋል። አሜሪካ ወታደራዊ ግፊት እያረገችበት እንደሆነ የሚከሰው የቬንዙዌላ ጦር የሀገሪቱን ጸጥታ ስጋት ውስጥ እያስገቡት ነው በሚልም ወንጅሏል። መከላከያ ሚኒስተር ጀነራል ቭላዲሚር ፓድሪኖ ቢያንስ አምስት ተዋጊ ጀቶች በባህር ዳርቻ አቅራቢያ ላይ ተለይቷል በሚል አረጋግጧል የአሜሪካ ኢምፔሪያሊዝም ወደ ካራካስ እየቀረበ ነው በሚል ድርጊቱን ገልጸውታል። ፓድሪኖ የአሜሪካን ኃይሎች እየተከታተሏቸው መሆኑን ያረጋገጠችው ቬንዙዌላ የሀገሪቱን ጦርም ሆነ ህዝቡን የሚያስፈራ ጉዳይ እንዳልሆነ አስገንዘባለች በካሪቢያ ባህር ላይ ኤፍ 35ቶችን ማብረር ወታደራዊ ትንኮሳ እንጂ ሌላ ስም አንሰጠም ብለዋል። የካራካሱ ፖለቲከኞች ፕሬዚዳንት ዶናልድ ትራምፕ አሜሪካን ከቬንዙዌላ እጽ ዝውውር ስጋት ነጻ ማድረግ አለብኝ በሚል